አስመሳይ አንቺ ባለጌ ደምን ባልቅሽ አብርሽ መቼም የአንቺ ሊሆን አይችልም እወቂ ይሄን። ይሄ ሁሉ ሴራ እያሴሩ አንቺ ምን አይነት ቅሌታን ባለጌ ውሸታም ነች። ግን አንቺ ሄርሜላ የምትባ ሴትዮ ግን ምን አይነት ቅሌት ነው አናትሽ ላይ ያለው? እኔ ወንድምነን ነው እኔ ማይ ብራዘር ነው እኔ እሱን ለማገዝ ነው። አትተተተተስት ያል ነበር እንዴ አሁን አፈቀርኩልሽ ትመጫለሽ እንዴ ረየውትሽ በጥበጥ ረ ህይወትሽ ባለሽበት ይበጥበጥ። ምን አይነት እቺ ጥቀርሻ የሆነች ሴት ነች! በእናታችሁ እናንተ ደግሞ ወንዶች የምትባሉ እናንተ ሽልጥ ልጦች ማለት ነው። ከሩታና ከአብርሽ መንገድ ራቁ። አብርሽን አሳምናችሁ የሄርሜላ ልታደርጉ ነው። ሀሳባችሁ ይሄ ነው። ከሩታ እጅ ላይ ስትወጥቁ የነበረው ይሄ ነው። በሩታ ስም ስትሸቅሉ የነበሩት የነበራችሁት እናንተ ባለጌዎች፣ ወመኔዎች ወንዶች ማለት ነው። እናንተ ልታግዙ አንተ አቤል የምትባል ደንቆሮ ምንድን ነው ያልከው? ምንድን ነው ያልከው? ምንድን ነው ሲያልከው? እስቲ እስቲ አንተ አታፍርም እንዴ? ለሩታ እንደዚህ አይነት የማይፈለግበት ቦታ ከሚሄድ አንቺ ጋር ቢሆን ይሻላል እንዴ? እፈርንጂ አንተ ሰውዬ፣ እፈርንጂ አቤል፣ ምን ሆነሃል? ለምታስመስላለ አስመሳይ ነህ አስመሳይ። አንቺ ባለጌ፣ ደምን ባልቅሽ፣ አብርሽ መቼም የአንቺ ሊሆን አይችልም፣ እወቅ ይሄን። ይሄ ሁሉ ሴራ እያሴሩባ ነው አሁን። ሩታ ነቄ መሆን አለበት። ሩታ ደግሞ ነቄ ሁኝ፣ በቃ ይሄን እያየሽ ነው ነቄ ውኛ። አሁን ደግሞ ሩት አፈቀርኩ ስትል ሆነ፣ ሩት የበለጠ ደግሞ ትርቃለች። ይሄ ሁላቸው ስትርቅ ደግሞ ምንድን ነው አብርሃምና ሄርሜላ አንድ ይሆናሉ ማለት ነው። እቺ ባለጌ ማርያምን ነው የምላችሁ። ዛሬ የሰማሁት ነገር አለ። ማናት ስሟ የሩት እህት፣ እቺ እንትና በጣም ነው የምትፈልጋት። በጣም እገላታለሁ እያለች ነው። ከዚህ ከ ከ ከ ከዛ ከቡታጀራ መንገድ ብትወጪ ይሻልሻል እንዴ። አንቺ ጤነኛ አይደለሽም እንዴ? የሰው ሕይወት ከገብተሽ ምበጠብጭ ምን ጉድ ነሽ? ትላንትና ምኳላ ማርሽኝም፣ አስበህበታል አስበህበታል። የመጨረሻ ያቀፈኝ ሴጣን ይቀፍሽ፣ ግንድ ይቀፍሽ፣ ግንድ ይቀፍሽ፣ ጥቅርሻ ባለጌ! እንደ አታፍሪም እንደ አንቺ እንዴ! አረ እፈሪ፣ አረ ምንድን ነው አንድ አንድ ሴት? እንደው ማርያምን ነው የምላችሁ። እንግዲህ ቲክቶክ ላይ እያየን ነው፣ ብዙ ጉዶችን እያየን ነው ያለ ነው አይደለ? ማርያምን ነው የምላችሁ በጣም ብዙ ጉድ እያየነው ያለው እንደዚህ አይነት ሴቶች፣ አሁን ባልና ሚስት መሃል ላይ ገብቶ እኔ አላግዘው ነው ጓደኛ ነኝ ምናምን እያለ እየገባ አፈቀርኩት ምናምን ምናምን ይሄንንም አርግዘሽ እንዳውም ብቻ ነው። ደግሞ እኔ እርግጠኛ ነኝ አብርሃም ካንቺ ጋር አይተኛም። እርግጠኛ ነኝ እንደው ከንፈርሽን ሊሞጠብጦ ይችላል እንጂ እንደው መተኛት አይተኛም። ከንፈርሽን ስሙች ሊሆን ይችላል። አልጋው ላይ ስትሽከረከር ያልነበር አልጋው ላይ ስትጋደም ያልነበር የሩታ አልጋ ላይ እንደው ማርያምን፣ ሩታን ባትታረቁ ከአብርሃም ጋር ይሻላል። ይሄ የተንበጣጠሰ እንትን ማርያም፣ ይሄ እንጃ ባትታረቁ ይሻላል። ይቅርባት፣ እንደው አብርሃም ለሩታ እውነቴን ነው የምናገረው። ይቅርባት። ምን ሲቀርባት? ወሬ ነገር ማቀጣጠር። ምን ይቀርባት? ምንም ይቀርባት ነገር የለም። ሩታ፣ እውነቴን ነው የምናገር። ሩታ እራሱ ወስኝ በቃ ውሳኔሽን አስተካክለሽ ሁሉን ነገር ትተሽ የራስሽን ህይወት መኖር ካለብሽ ኑሪ። እንዴ እቺ ሴጣን ኬት የመጠች አትታወቅም። እናንተ ቡችሎቹ ምን አይነት ስጋ ልስጣችሁ? ቀይ ስጋ አለ ምን ምን አይነት ስጋ ልስጣችሁ? ቤተሰብ እነዚህ በልቶካጆች ሽልጥልጦች፣ አብርሃምን ብትሆን እኔ እሷ ጋር ሂድና ከዚህ በኋላ አፍቅሬ ሀለሁ ብላ

እንዴ ስድነቻ ነቻ። አብርሃም ራሱ እንደ ጅል ተጃጅ ብለ አትሳብ፣ ዝም ብለ ጉንጭ፣ አንገትን፣ እጅን ሲያሸፋፍዱ ካትሸፋፈት ዝም ብለ በቃ። ከዚህ በኋላ ከዚህ በኋላ ከእሷ ጋር ብናይ እግዚአብሔርን ነው ምንለ ምናደርጉን እኛ እናደርጋለን። ከዚህ በኋላ በውስጥ ተነጋግረን ማለት ነው። ስነ ስርዓትን ያዝ። ከዚህ በኋላ ከዚህ ልጅ ጋር ልትገጥም እን እንዴ እናንተ አይነት ታፈቅረዋለሁ አፈቅረዋለሁ ማለት ምን ማለት ነው? አንቺ አንቺ ጋለሞታ አፈቅረዋለሁ ማለት ምን ማለት ነው? ስንት ወንድ ሞልተላልን፣ እንዴ አቤን፣ ለምን አንተ አንተ ጋር አታረጋትም? ለምን አንተ አትሰጣት? እናንተ ለምን ወንድ ከሆናችሁ እኮ እናንተ ፍቅረኛ ከሌላችሁ ለምን ከሱ ጋር አትሆንም አንዳችሁ? ማንዳችሁ ለምን በደንብ አታጫውቷትም? እናንተ አብርሃምን ከምታስቸግሩት፣ አፈቀርኩ አፈቀርኩ ትላለች እንዴ! ማፍቀራሽ ይፍረስና፣ ማታፍሪ ጉድ! ምን አይነት ጉድነች በእናትሽ። እውነት ቤተሰብ በጣም ነው የሚያሳፍረው። በጣም ከእንደዚህ አይነት ጓደኛ ሁላችሁም እግዚአብሔርን መራቅ ነው ያለባችሁ። እንደዚህ የጓደኛን ባል የምትሻፍድበት፣ የጓደኛን ፍቅረኛ የምትሻፍድበት ሴት ለእኔ ውሻ ነች፣ በቃ ውሻ ነች። እምነት ነው የምናገረው። እቺ ባለ የአስመሳይ ነች። በቃ እኛም እኮ መጀመሪያም ብለናል እኮ ስትሸፋፈጅ እኮ የሩታ አልጋ ላይ እኮ እግርሽን ሰቅላሽ ስተኝ እኮ ማንም በሌለበት እኮ አብርሃም ጋር ሄደሽ እሷ የተቀመጠች በሶፋ ላይ ስትተሻሽ እና እጁን ስሲሚ እና አንገቱ ስር ገብተሽ ስትላላሽ እኮ እኛ እኮ ብለናል እኮ አፍቅረሽዋል ብለናል እኮ። አንቺ ነሽ እንጂ ስትግጂ የነበረው አንቺ። ካጅ እጀ ወመኔ እጀበላ አብርሃም ደግሞ እንግዲህ ፍቅር ፍቅር አስልሰህ አስገብተሃል። እንግዲህ ተወጣተችን ጉድህን መወጣት አለብን። እንዴት እንደምትወጣት ራስህ ማወቅ አለብን። እንዴት እንደምትወጣት ተሸፋፍደህ መልሰ በለና እና ያለን የዛኔ አንድ ነገር አንድ ነገር ከዚህ ልጅ ጋር መነጋገር የለብም። ይህች ባለጌ እናንተ አቤል እና ብሩክ ምናምን የምትባሉ ባህናታችሁ ትዘቀዘቃላችሁ። ባህናታችሁ እናንተ ባለጌ አሽቃባጮች አሽቃባጮች ናችሁ።